ከ192 የዓለም ሀገራት መሪዎች ኢትዮጵያንና ኤርትራን የሚደግፉትንና የማይደግፉትን በዝርዝር እንመለከታለን። የትኞቹ የዓለም ሀገራት መሪዎች ኢትዮጵያን ይደግፋሉ? የትኞቹስ የዓለም አገራት መሪዎች ኤርትራን ይደግፋሉ? በተቃራኒውስ የማይቀበሉና የማይደግፉ የትኞቹ ናቸው? በዝርዝር እንመለከታቸዋለን። እንደሚታወቀው ከተራዘመ ጦርነት በኋላ ይኸውም ከ1993 እንደ ኤሮፓውያን አቆጣጠር ማለት ነው። ኤርትራ ሉዓላዊነቷን አስከብራ የምትኖር አገር መሆኗ የሚታወቅ ነው። ምናልባት ወደ ዋናው ሀሳብ ከመግባታችን በፊት እነዚህ የነዚህ ሁለቱ አገራት ሕዝቦች የኢትዮጵያና የኤርትራ አገራት ሕዝቦች መንግስቶቻቸውም ልዩነታቸውና አንድና አንድነታቸው ምንድን ነው? እንደምንቆያችሁ እንደምንሰንበታችሁ። በዚህ ሳምንት ትኩረትን ከሳቡ ጉዳዮች መካከል የኤርትራና የኢትዮጵያ ጉዳይ ተመርጧል። ይህንን የምታደምጡ ይሆናል። ለቻናል አዲስ ከሆናችሁ ይህንን ቻናል አዳዲስ አብዴት ለሆኑ መረጃዎች ሰብስክራይብ ማድረግ ትችላላችሁ። ይህንን ቪዲዮ ደግሞ ተደራሽነቱ ብዙ እንዲሆን ላይክ አድርገው የጀምሩ ምስጋናዊ ብዙ ነው። በዚህ ሳምንት ትኩረትን ከሳበው ጉዳይ የትኞቹ የአገራት መሪዎች ናቸው? ኢትዮጵያን የሚደግፉ የትኞቹስ ይቃወማሉ? ደግሞስ በተቃራኒውም ኤርትራን የሚደግፉና የሚቃውሙ የዓለም ሀገራት መንግስታት የትኞቹ ናቸው የሚለውን በዛሬው ዕለት የምንመለከት ይሆናል። ወደ ደጋፊዎቹና ወደ ተቃዋሚዎቹ አገራት መሪዎች ከመግባታችን በፊት በእነዚህ በሁለቱ ሕዝቦች መካከል ያለውን አንድነትና ልዩነትን እናስቀድም። በኤርትራና በኢትዮጵያ መካከል ያለ አንድነት የባህል የቋንቋ የአመጋገብ የምግብ አይነት የእምነት የስነ ልቦና። የስነ ልቦና ሲባል ብዙ ጊዜ አከራካሪ ነው። ይህንን ጉዳይ ክሪቲካሊ ማየት አለብን የሚሉ ሰዎች አሉ። ነገር ግን ካልቸራል እና ሂስቶሪካል ታይስ የሚባለው የባህልና የታሪክ ትስስር እንዳለን የሚታወቅ ነው። መቼስ በዚህ ላይ ጉንጫ አልፋ ንግግር የሚያደርጉ እንዳሉ የሚታወቅ ነው። ያ እንዳለ ሆነው ግን አንድ የሚያደርጉ ነገሮች የሉም ማለት ግን ከእውነት የራቀ ነው። ሌሎችም በርከት ያሉ አንድነቶቻችንን መጥቀስ ይቻላል። ወደ ልዩነታችን ስንሄድ በሁለቱ ሀገሮች መካከል ያለው ልዩነት የመጀመሪያው ፖለቲካል ነው፣ ሁለተኛው ኢኮኖሚክ ነው፣ ሶስተኛው ጂኦግራፊካል ነው። ምናልባት ይህንን ስንተነት ነው ኢትዮጵያ የባህር በር የሌላት ሀገር ናት፣ ኖ ሲ አክሰስ። ኤርትራ ደግሞ የሚታወቅ ነው የባህር በር አላት ሬድ ሲ አክሰስ፣ የቀይ ባህር አክሰስ። ሌላው ኢትዮጵያ በቀኝ አልተገዛችም። ኤርትራ ነጻነቷን ያገኘችው በ1993 እንደ አውሮፓውያን አቆጣጠር ከኢትዮጵያ ነው። በዚህም ሰዎች ክርክር እንዳላቸው የሚታወቅ ነው። ሌላው ኢትዮጵያ የመንግስት አስተዳደሯ ፌዴራል ሲስተም ነው። ኤርትራ ደግሞ ዋን ፓርቲ ስቴት ነች። ሌላው ኢትዮጵያ ዋና ከተማዋ አዲስ አበባ ሲሆን ሄድኳርተር ኦፍ አፍሪካን ዩኒየን ነው። የኤርትራ ደግሞ አስመራ ነው። ወደ ኢትዮጵያ ስንመጣ የህዝብ ብዛቷ 130 ሚሊዮን ሲጠጋ የኤርትራ ደግሞ 5 ሚሊዮን ነው። ኢትዮጵያ በቀጠናው ላይ ያላት ተጽዕኖ ከፍተኛ ነው። ይህም ፈረንጆቹ ሪጂናል ኢንፍሉዌንስ ሪላይስ ኦን ፎሬን ኤድ ይሉታል። ሌሎችም ሀገራት የሚረዷት አገር ነች። ኤርትራ ደግሞ በተቃራኒው የውጭ እርዳታን የማትቀበል ያነሰ ኢኮኖሚ ያላት አገር ነች። ወደ ኢትዮጵያ ስንመጣ ቅኝ አልተገዛችም። ኤርትራ ደግሞ በጣሊያን ቅኝ ግዛት ስር ኖራለች እስከ ሁለተኛው የዓለም ጦርነት። እንግዲህ ይህንን አይነት ጥያቄ በተማሪ ቤት እንዳሳለፍ ነው መጠየቅ እንችላለን፣ በግላችን ዋት አር ዘ ዲፍረንስስ ቢትዊን ኢትዮጵያን ኤርትሪያ ኢንተርምስ ኦፍ ኢኮኖሚ ፖለቲክስ ን ሶን እያልን መጠየቅና በግላችን ማንበብ እንችላለን። ነገር ግን አሁን ለአቀርብ የፈለግኩት በርከት ያሉ አገራት የኤርትራን አስተዳደር ወይም ሪጅን ወይም ሪጅም እንዴት ያዩታል፣ የኢትዮጵያንስ የሚለውን በንባቤ ለመዳሰስ ሞክሬያለሁ። በነገራችን ላይ ኤርትራ የአፍሪካ አንድነት ወይም አፍሪካን ዩኒየን አባል ነች። በምስራቅ አፍሪካ ካሉት 13 አባል አገራት አንዷ ነች። እንደሚታወቀው ሁሉም የአፍሪካ ሀገራት የአፍሪካ አንድነት አባል ናቸው። ምናልባት ሳንጠቀስ የማናልፈው ሞሮኮ ነበረች ከህብረቱ የወጣችው በ1984፣ ነገር ግን ኋላ በ2017 እንደገና ወደ ህብረቱ ተመልሳለች። ሌላው አከራካሪው ምናልባት የሶማሌላንድ ነው እስከዛሬ ልባት ያላገኘው ነገር ግን ሁሉም በሚባል መልኩ የአፍሪካ ሀገሮች ሃምሳ አራቱም አባል ሀገራት ናቸው። ለማንኛውም የትኞቹ የዓለምና የአፍሪካ ሀገራት ናቸው ኢትዮጵያንና ኤርትራን የሚደግፉ ደግሞስ የማይደግፉ? ልብ አርጉ። ቢደግፉም ባይደግፉም እነዚህ መንግስታት የመንግስቱን አስተዳደር እንጂ የአገሬውን ህዝብ አለመሆኑን ልብ ይለዋል። በአንድ አገር ውስጥ ያለ ህዝብ ምንጊዜም ህዝብ ነው። አገር ነዋሪ ያላት እሱም ህዝብ ነው። እነዚህ የአፍሪካና የዓለም አገራት መንግስታት ሲደግፉና ሲቃወሙ እደግፋለሁና አልደግፍም ሲሉ የሀገሩን አስተዳደር መደገፋቸውና መቃወማቸውም ልብ ይለዋል። በእነዚህ ሀገራት ዝርዝር ውስጥ የምንመለከተው ኢትዮጵያን ሲደግፉ፣ አስተዳደሯን ሲደግፉ ማለታችን ነው። እንግዲህ ዘለግ ላለ ዓመታት የነበረውን ዲፕሎማሲያዊ ግንኙነት የሚያመለክት ነው። ኤርትራንም ሲደግፉና ሳይደግፉ የነበራትን ዘለግ ላሉ ዓመታት የነበራትን የውጭ ፖሊሲዋን ዲፕሎማሲዋ ዲፕሎማቲክ የሆነ ግንኙነቷን ለማመልከትም ነው ይሄ ዝርዝር የቀረበው። እንግዲህ በቀጥታ ደጋፊ ሀገራት እና ተቃዋሚ ሀገራት የምንላቸውን ራንደምሊ ሳይሆን ኢንኦርደር እንጠራቸዋለን። እንደ ቻልን አቅም እንሄዳለን። ኢትዮጵያን የሚደግፉ ሀገራት በጣም በርካታ ናቸው። እንዲሁም ኤርትራን የሚደግፉ ሀገራት በርካታ ናቸው። ለምሳሌ በአልፋቤት አልፋቤቲካል ብንሄድ እንኳን ኢትዮጵያን የሚደግፉ ደና አፍጋኒስታን፣ አልባንያ፣ አንጎላ፣ አርጀንቲና፣ አርሜኒያ፣ ኦስትራሊያ፣ ኦስትሪያ እነዚህ እንግዲህ በኤቤት ከዛ በኋላ በአልፋቤት ወደ ታች ንሄዳለን። ባሃማስ፣ ባንግላዴሽ፣ ባርባዶስ፣ ቤልጅየም፣ ቤኒን፣ ቡታን፣ ቦሊቪያ፣ ቦትስዋና፣ ብራዚል፣ ብሩኒ፣ ቡልጋሪያ፣ ቡርኪና ፋሶ፣ ቡሩንዲ ካምቦዲያ አሉ ካሜሮን ካናዳ ቺሊ ቻይና ኮሎምቢያ ኮሞሮስ ኮንጎ ሪፐብሊክ ኦፍ ኮንጎ ኮስታሪካ ኩባ ሳይፕረስ ቼክ ሪፐብሊክ ዴንማርክ ጅቡቲ በጣም በርካታ ናቸው። ዴንማርክ ማለች ኢኳዶር ኤል ሳልቫዶር ኢኳቶሪያል ጊኒ ኢስቶኒያ ስዋቲላ ፊንላንድ ጋቦን ጋምቢያ ጆርጂያ ጀርመን ጋና ግሪክ ጓቲማላ፣ ጊኒቢስዋ፣ ጉያና፣ ሄቲ፣ ሁንዱራንስ በጣም ብዙ ናቸው። አይስላንድ፣ ህንድ፣ ኢራን፣ ኢራቅ፣ ኢንዶኔዥያ፣ አየርላንድ፣ እስራኤል፣ ጣሊያን፣ ጃማይካ፣ ጃፓን፣ ኬንያ፣ ሌሴቶ፣ ላይቤሪያ፣ ላቱኒያ፣ ሉክዘምበርግ፣ ማዳጋስካር፣ ማላዊ፣ ማሌዥያ፣ ሞናኮ፣ ሞንጎሊያ፣ ሞንቴኔግሮ። ሞሮኮ ሞዛምቢክ ናሚቢያ ኔፓል ኔዘርላንድ ኔዘርላንድ ኔዘርላንድ ደገምኩት ኒጀር ናይጄሪያ ፓኪስታን ኖርዌይ ይሄ ሁሉ ደጋፊ ሀገራት ናቸው እንግዲህ ፍልስጤም ፍልስጤምም የእኛ ደጋፊ ነው ፔሩ ፓራጓይ ፓናማ ፊሊፒንስ ፖላንድ ፖርቹጋል ሩማንያ ራሽያ ሴኔጋል እነ ሲንጋፖርም አሉ ስሎቫኪያ ሶማሊያ ሳውዝ አፍሪካ ሳውዝ ሱዳን ስፔን ስሪላንካ ስዊድን ስዊትዘርላንድ፣ ታንዛኒያ፣ ታይላንድ፣ ቶጎ፣ ቱርክ፣ ቱርኪሚስታን፣ ዩጋንዳ፣ ዩክሬን፣ ዩናይትድ አረብ ኤምሬት፣ ዩኬ፣ ዩኤስኤ። የዩኤስኤን ስፔሻል ኬዝ በኋላ እናየዋለን፣ ሁለቱንም ምደግፍ ሀገር ስለሆነ። እሺ እንቀጥል፣ ትንሽ እንቀጥል። በጣም በርካታ ናቸው፣ እነ ውራጋይ፣ ቫቲካን ሲቲ፣ ቬንዚዌላ፣ ቬትናም፣ የመን፣ ዛምቢያ፣ ዚምባብዌ፣ በጣም ብዙ ናቸው። እስቲ የኤርትራን እንመልከት። የኤርትራ ደጋፊ ሀገራት አልጄሪያ፣ አዘርባጃን፣ ባህሬን፣ ቤላሩስ፣ ግብፅ፣ ቻድ፣ ጆርዳን ወይም ዮርዳኖስ፣ ካዛኪስታን፣ ኩዌት፣ ላኦስ፣ ሊባኖስ ሌበነን ብለናል፣ ሊቢያ፣ ሞሪታንያ፣ ኒካራጓ፣ ኦማን፣ ኳታር። እነዚህ የኤርትራ ደጋፊዎች ናቸው። ሩዋንዳ ሳውዲ አረቢያ፣ ሳውዲ አረቢያ ኢምቦ ሳይድስ ነው፣ በኋላ እናየዋለን። ሰርቢያ ሌላው ሱዳን፣ ኖርዝ ሱዳን ማለታችን ነው። ሲሪያ፣ ሶሪያ ማለት ነው። ቱኒዚያ እና ዩኤስኤ ሁለቱንም የሚደግፉ አገራት አሉ። በነገራችን ላይ ለምሳሌ እንደ ዩናይትድ አረብ ኤሜሬት፣ ሳዑዲ አረቢያ፣ ኢትሊ፣ ፈረንሳይ፣ ጀርመን፣ ዩናይትድ ስቴትስ፣ ኖርዝ ኮሪያ የመሳሰሉ አገራት ሁለቱንም አገራት ይደግፋሉ ማለት ነው። በተለይ በዚህ በቀይ ባህር ላይ ያለውን ኮሪደር ለመጠቀም ደጋፊ አገራቱ አሁን እየበዙ ነው። ለማንኛውም በጣም በርካታ አገሮች የኢትዮጵያን አስተዳደር ከዚህ ቀደም ያለውን ላለፉት ብዙ አመታት ማለት ነው። ይህን ጉዳይ ፖለቲካል እንዳታደረጉት። ዚስ ኢዝ ኖት ፖለቲክስ። የሪያሊቲ ነው የፋክት ነው። ስለዚህ ለረጅም አመታት የነበረው ላይክ ሃምሳ ከዛም አመት በላይ ያለውን ያንን አስተዳደር የነበረውን የአገሪቱን ሂስቶሪካል አመጣት የሚያውቁ ሀገራት ደጋፊ ሆነዋል እና ሌላው የውጭ ዲፕሎማሲያችን ሪሌሽንሽፓችን ከፍተኛ ስለሆነ እነዚህ ሀገራት ሊደግፉ እንችለዋል ማለት ነው። እንዳያችሁት የኤርትራ ደጋፊዎች ብዙም አይደሉም። ኦፍ ኮርስ ደጋፊ ሀገራት አሉ። እንግዲህ ኤርትራ ውስን ሆና የውጭ ከውጭ ጋር ያላትን ፖሊሲዋን በጣም ሊሚትድ አርጋ ሊሚትድ የሆነ ሪሌሽንሽፕ ነው ያላትና አይሶሌትድ የሆነች ሀገር ናት ይለዋታል። ለማንኛውም የሚቀጥለው ጀኔሬሽን ሁሉን ነገር እንደሚያስተካክለው እርግጠኛ ነኝ። ላለፉት ብዙ ዓመታት የነበሩት በሪጅሙ ላይ የነበሩት አድሚኒስትሬተሮች እነሱ መቀየራቸው የማይቀር ነው። አሄድ ኦፍ ታይም በሚቀጥለው ጊዜ አንድ ጀኔሬሽን ይመጣል። ይሄ ሁሉ ስሙዝ እንደሚሆን ያው የሚታወቅ ነው። በተለይ እነዚህ ሁለቱንም የሚደግፉ ሁለቱንም አገራት የሚደግፉ አገራት በምክንያት ነው የራሳቸውን አመክነዋለ ከራሳቸው የቀጠናው የመቆጣጠር ፍላጎትና በኢኮኖሚ አንጻር ያለ ፍላጎት ስላለ ሁለቱንም ሰፖርት ያደርግ። አንዱን ልጥቀስ የዩናይትድ ስቴትስን የአሜሪካንን። ኢን ዘ ሌት ጁላይ 2025 ዶናልድ ትራምፕ ሴንት ኤሌተር ቱ ፕሬዚደንት ኢሳያስ አፈወርቄ ኤክስፕሬስሲንግ ኢንትረስት ኢን ኤ ሞር ፕሮዳክቲቭ ሪሌሽንሺፕ ዊዝ ኤርትሪያ። ዶናልድ ትራምፕ ራሳቸው ነው የሚለው እንግዲህ ትክክለኛ መረጃ ነው ይሄ ደብዳቤ ልከዋል ለኢሳያስ አፈወርቄ ለኤርትራ ፕሬዚደንት ለኢሳያስ አፈወርቄ ኢንትረስት እንዳላቸው። ከዚህ ቀደም የነበረው ስለ ሂውማን ራይትስ ስለ የተለያዩ ፍሪደሞች ሊሚትድ ነበር በኤርትራ። ያ እንዳለ ሆኖ ነገር ግን አሁን በቀጠናው ላይ ያለውን ችግር መፍትሄ ለማበጀት ኢሳያስ አፈወርቄ ማግኘትና በጥሩ መንፈስ መስራት እንደሚፈልጉ የሚያመለክት ደብዳቤ እንደጻፉ ነው መረጃው የሚያመለክተው። አሜሪካኖቹ የተሻለ ግንኙነት የፈለጉት የቀይ ባህር አባል ሀገራት የሚባሉትን ሁሉ የመቆጣጠርም ፍላጎት ስላላቸውም ነው። ለማንኛውም ይህን መረጃ ያቀበልኳችሁ በጥቂቱ አመላካች ነው ብዬ ስላመንኩ ነው። ሙሉ መረጃውን ደግሞ በማንበብ ልታሰፉ ትችላላችሁ። በርካታ ነገሮች በዚህ ጉዳይ ላይ በንባቤ ብመለከትም እንደ ፍንጭ አክል ግን ለእናንተ ይህንን መረጃ መስጠት የሚበቃ ይመስለኛል። እንግዲህ ይህ የሚያሳየን ኤርትራ እንደ አገር የውጭ ግንኙነቷ እጅግ በጣም አናሳ መሆኑን ኢኮኖሚዋ መሻሻል የሚገባው ሀገር መሆኑን ነው የሚያመለክተን። የኤርትራ ሕዝብ እና የእኛ ሕዝብ በጣም ብዙ የሚያመሳስላቸው ነገር እንዳለም በዚህ ፕሮግራማችን ጠቅሰናል። ለማንኛውም የሀገራቱ መንግስታት እደግፋለሁ ደግሞም አልደግፍም ሲሉ የራሳቸው አመክንዮ አላቸው። የሀገራቱ ዝርዝር ግን ይህን ይመስል ነበር። በሌላ መረጃ እንገናኛለን። ጤና